ጣም ጤና ይስጥልኝ ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን፣ እንዴት ዋላችሁ? ለእለቱ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። ወደ ቀዳሚው መረጃችን ስናልፍ ማናቸውም የውጭ ግንኙነቶች ስህተት ብቻ ሳይሆኑ አደገኞችም ጭምር ናቸው ሲል የትግራይ ክልል ጊዜያዊ አስተዳደር ገለጸ። የትግራይ ክልል ጊዜያዊ አስተዳደር ኮሚኒኬሽን ቢሮ ዛሬ ሚያዝያ 30 2017 ዓመተ ምህረት ከውጭ ሀገር አካላት የሚደረገው ህገወጥ ግንኙነቶችን አስመልክቶ ባወጣው ወቅታዊ መግለጫ የትግራይ ህዝብ ህልውናውንና ሀገራዊ ጥቅሙን ለማረጋገጥ ሰላማዊ የፖለቲካ ትግል እያካሄደ ነው። የትግራይ ህዝብ ዋናው ጥያቄና ፍላጎት የፕሪቶሪያ የሰላም ስምምነት ሳይጣስ ተግባራዊ እንዲሆንና ከጦርነት ጋር ተላቆ ጥቅሞችና መብቶቹ ተከብሮለት እንዲኖር ነው። ትግራይ ክልል ጊዜያዊ አስተዳደርም የትግራይን ህዝብ መሰረታዊ ጥያቄዎችን ለመመለስና ሰላሙንና ደህንነቱን ለማረጋገጥ የፕሪቶሪያው ውል ይዞት የመጣ ዕድል አንጠፍጥፎ ለመጠቀም እየሰራ ይገኛል። በዚህ መሰረትም ልዩነቶቻችን ከፌዴራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር በሰላማዊና ህጋዊ መንገድ ለመፍታት የተቻለንን ጥረት ማድረግ አለብን። ነገር ግን ከላይ ከተጠቀሱት ህጋዊ መርሆችና እምነቶች ውጭ ያሉ ማናቸውም የውጭ ግንኙነቶች ስህተት ብቻ ሳይሆኑ መንግስት አልባ ሆነን ስርዓት አልበኝነት እንዲነግስ የሚያደርጉ አደገኛ አካሄድም ጭምር ናቸው። ስለዚህ የትግራይ ክልል ጊዜያዊ አስተዳደር ድርጊቱ በማንኛውም ሁኔታ ተቀባይነት እንደሌለው ሊያሳውቅ ይፈልጋል ሲል አስታውቋል። የትግራይ ክልል ፖሊስ ኮሚሽን በደረሰብኝ ከባድ ተጽዕኖ ምክንያት ብርሃነ ገብረ ገርግስን ፈትቼ ለቅቄዋለሁኝ ሲል አስታወቀ። የትግራይ ክልል ፖሊስ ኮሚሽን በደረሰብኝ ከባድ ተጽዕኖ ምክንያት በተለያዩ ወንጀሎችን ተጠርጥሮ የተከሰሰውና ትናንትና ሚያዝያ 29 2017 ዓ ም በመቀለ በህግ ቁጥጥር ስር የዋለው ብርሃነ ገብረ ገርግስ በቅጽል ስሙ ልፍዓተ የተስፋ ከትቼ ለቅቄ ያለሁኝ ሲል በማህበራዊ ትስስር ገጹ አስታውቋል። ብርሃነ ገብረ ገርግስ በትግራይ ክልል ፖሊስ ኮሚሽን የተከሰሰባቸው ክሶች በስለላ፣ በህገ ወጥ የሰው ዝውውር፣ የሀገር ሉዓላዊነትን በመጣስና ጉዳት በማድረስ ወንጀል እንዲሁም በህዝቦች መካከል ግጭትና አመፅ እንዲነሳሳና እንዲደርስ በማድረግ የሚሉ ከባድ የወንጀል ድርጊቶች ናቸው። የአክሱም ዩኒቨርሲቲ ስፔሻላይዝድ ሆስፒታል የኦክሲጅን ማምረቻ ግንባታ በሁለት ወራት ውስጥ እንደሚጠናቀቅ ተገለጸ። የአክሱም ዩኒቨርሲቲ ኮምፕሬሲቭ ስፔሻላይዝድ ሆስፒታል ከጤና ሚኒስቴር ጋር በመሆን የኦክሲጅን ማምረቻ ሳይት ተረክበው የግንባታ ስራ መጀመራቸውን በአክሱም ዩኒቨርሲቲ ኮምፕሬሲቭ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ዶክተር ጸጋይ ተክለ ሃይማኖት ለብስራት ሬዲዮ ተናግረዋል። በመሆኑም አክሱም ዩኒቨርሲቲ ኮምፕሬሂንሲቭ ስፔሻላይዝድ ሆስፒታል በአሁኑ ሰዓት ኦክስጅን እየገዛ በማስገባት ለታካሚዎቹ የኦክስጅን አገልግሎት እየሰጠ እንደሚገኝም የገለጹት ዶክተር ጸጋዬ ስለሆነም ይህንን ችግር ለመቅረፍ ተቋሙ የኦክስጅን ማምረቻ ለመገንባትና አገልግሎት እንዲሰጥ እየተሰራ መሆኑንም ገልጿል። አሁን ላይ ማሽኖች ከፈረንሳይ ሀገር ተገዝተው በማስገባት በሁለት ወራት ውስጥ ግንባታው እንደሚጠናቀቅም አክለው ገልጸዋል። ከውጭ እየተገዛ ይጠቀሙበት የነበረው ኦክስጅን ችግር ለመቅረፍ ግንባታው ከተጠናቀቀ በኋላ ሆስፒታሉ የራስ የሆነ ኦክስጅን ማምረቻም ይኖረዋል። እንዲሁም ለሌሎች ሆስፒታሎች በመሸጥ ተቋሙ ገንዘብ ገቢ ማድረግ እንደሚችልም ይጠበቃል ተብሏል። ከውጭ ወዳገኛናቸው መረጃዎች ስናልፍ ሰሜን ኮሪያ የአጭር ርቀት ሚሳኤሎችን ወደ ውጭ ሀገራት ለመላክ ያፈጻጸም ሙከራ ላይ መሆኗ ተነገረ። ሰሜን ኮሪያ በርካታ የአጭር ርቀት የሚመስሉ ሚሳኤሎችን በምስራቃዊ የባህር ጠረፍ ላይ መተኮሷን የደቡብ ኮሪያ ወታደራዊ ኃይል ዛሬ ሐሙስ ዕለት አስታውቋል። ሚሳኤሎቹ የተወነጨፉት ከሰሜን ኮሪያ ምስራቃዊ የባህር ጠረፍ ከተማ ወንሳን ሲሆን እስከ 800 ኪሎ ሜትር በመብረር ወደ ባህር መውደቃቸውን የደቡብ ኮሪያ ወታደራዊ መግለጫ ገልጸዋል። ደቡብ ኮሪያ ስለ እንቅስቃሴው መረጃ ለመለዋወጥ ከአሜሪካና ከጃፓን ጋር በቅርበት እየተገናኘች መሆኗንም አስታውቃለች። የውጭ ጉዳይ ሚኒስተር የሶስት ሀገራት የኒውክለር ልዑካን በስልክ ከመከሩ በኋላ የሰሜን ኮሪያ ድርጊት የመንግስታቱ ድርጅትን ማዕቀብ መጣስ ነው ሲሉ አውግዘዋል። የደቡብ ኮሪያ የጋራ የጦር አዛዦች ቃል አቀባይ ሊ ሱንግ ጁን ስለተገኙ ሚሳኤሎችን ትክክለኛ ቁጥርና ባህሪያቸው አስተያየት ለመስጠት ፍቃደኛ አልሆኑም። ነገር ግን ለጋዜጠኞች እንደተናገሩት የተወነጨፈው ወደ ውጭ ሀገራት ለመላክ የታቀዱ ሚሳኤሎችን አፈጻጸም ለመፈተሽ ሊሆን ይችላል ብለዋል። በኮሪያ ብሔራዊ ሁደት ኢንስቲትዩት የሰሜን ኮሪያ ተንታኝ ሆንግ ሆንግሚን ወደ ሩሲያ የቀረቡ ሁለት አይነት የአጭር ርቀት ባላስቲክ ሚሳኤሎች ሊሆኑ እንደሚችሉ ገልጸው ዩክሬንን ለመምታት ሞስኮ ትጠቀምበታለች ሲሉም አክለዋል። የእነዚህ ሁለት ሚሳኤሎች ከፍተኛ መጠን ያለው የመስክ መረጃ ተሰብስበዋል። እንደ ጥንካሬና ትክክለኛነት ያሉ ከጦር ሜዳ የተገኙ ጉዳዮች ለማሻሻል ተጨማሪ ሙከራ ሊያስፈልግ ይችላሉ ሲሉም ተደምጠዋል። የአሜሪካ ጠቅላይ ፍርድ ቤት ፆታቸውን የቀየሩ ሰዎች በወታደራዊ አገልግሎት እንዳይሳተፉ ትራምፕ ያወጡትን እገዳ እንዲተገበር ፈቀደ። ጠቅላይ ፍርድ ቤቱ የፕሬዝዳንት ዶናልድ ትራምፕ አስተዳደር በወታደራዊ ተሳትፎ ላይ ጾታቸውን የቀየሩ ሰዎችን ለማገድ ያሳለፈውን ውሳኔ እንዲያስፈጽም የፈቀደለት ሲሆን እገዳውን የሚቃወሙ ሰዎች ግን የህግ ተግዳሮቶች እንደቀጠሉ ይገኛሉ። ፍርድ ቤቱ ጾታቸውን የቀየሩ ሰዎችን ከውትድርና አገልግሎት የሚያሰናክልና ልምድ ያካበቱ መኮንኖችን ወደ ማባረር በሚመራ ፖሊሲ ላይ በተነሳው ክርክር ውስጥ ይገኛል። የፍርድ ቤቱ ሶስት የሊበራል ዳኞች ፖሊሲ ከመሻር ይቆዩ ነበር ብለዋል። አብዛኞቹ ግን ይህንን አልተቀበሉም። ፌብሩዋሪ ሁለተኛ የስልጣን ዘመናቸውን ከጀመሩ በኋላ ትራምፕ ጾታቸውን የቀየሩ ሰዎችን በወታደራዊ መስክ እንዳይሰማሩ በፍጥነት ወስነዋል። ከሪፐብሊካኑ ፕሬዝዳንት ድርጊቶች መካከል የትራንስጀንደር አገልግሎት አባላትን ጾታዊ ማንነት የሚገልጽ አስፈጻሚ ትእዛዝ ፈርመዋል። ይህም አንድ ወታደር ለክብር ለእውነትና ለስርዓት ያለው የአኗኗር ዘይቤ በግል ህይወት ውስጥም ቢሆን ያለው ቁርጠኝነት ጋር ጾታን መቀየር ይጋጫል። እናም ደግሞ ለወታደራዊ ዝግጁነት ጎጂ ነው ሲሉ ተደምጠዋል። በትራምፕ ውሳኔ መሰረት ለእርምጃ የተንቀሳቀሱት የወቅቱ የዩናይትድ ስቴትስ የመከላከያ ዋና ጸሐፊ ፔት ሄግሰት በየካቲት ወር ፖሊሲ አውጥተዋል። ወታደራዊ አገልግሎቱ ጾታቸውን የቀየሩ ወታደራዊ አባላቱን እንዴት ከኃይሉ ለማስወገድ እንደሚፈልግ እና እንደሚለይ ለማወቅ 30 ቀናት ሰጥቷቸዋል። እነዚያ እንቅስቃሴዎች ግን በፍርድ ቤት በተመሰረቱ ክሶች የተነሳ ቆመው ነበር። በሺዎች የሚቆጠሩ ትራንስጀንደር ወይም ጾታቸው የቀየሩ ሰዎች በአሜሪካ በውትድርና ውስጥ ያገለግላሉ። ነገር ግን ከዩናይትድ ስቴትስ 2.1 ሚሊዮን ወታደሮች ውስጥ ቁጥራቸው ከአንድ በመቶ ያነሱ ናቸው። አንድ ከፍተኛ የመከላከያ ባለስልጣን በየካቲት ወር እንደ እንደተናገሩት በአሁኑ ጊዜ በስርዓተ ጾታ ችግር ውስጥ ያሉ ወደ አራት ሺህ ሁለት መቶ የሚጠጉ ወታደሮች በንቁ ተግባር በብሔራዊ ጥበቃና በተጠባባቂዎች ውስጥ እያገለገሉ ይገኛሉ። የዚህ ህግ መተግበር ውጤት እንደሚያስገኝ ተናግረዋል። በመጨረሻም የኒውዮርክ ፖሊስ የፍልስጤም ደጋፊዎች ያላቸውን በርካታ ተማሪዎች በቁጥጥር ስር አዋለ። የፍልስጤም ደጋፊዎች በትራምፕ አስተዳደር የተጣለውን እገዳ በመቃወም ኮሎምቢያ ዩኒቨርሲቲ ውስጥ በቤተ መጻሕፍት በግዳጅ ገብተዋል። የዩኒቨርሲቲው አስተዳደር ክሌር ሼፕማን በሰጡት መግለጫ ተቃዋሚዎች ወደ ቤተ መጻሕፍቱ ሲገቡ የፊት መሸፈኛ ጭንብሎችን እንደተጠቀሙና የዩኒቨርሲቲው የጸጥታ አካላት መቁሰላቸውም ገልጸዋል። የፍልስጤም ደጋፊዎች ነጻ ፍልስጤም በሚል መፈክሮች ታግዘው ተቃውሞውን አካሂደዋል። የኮሎምቢያ ዩኒቨርሲቲ ፕሬዚዳንት እንደገለጹት የትምህርት እንቅስቃሴዎችን ለማደናቀፍ በሚደረጉ ተግባሮች በምንም አይነት መልኩ ተቀባይነት የላቸውም። እንደሚታወቀው ፕሬዚዳንት ዶናልድ ትራምፕ ለኮሎምቢያ ዩኒቨርሲቲ የሚሰጠውን የአራት መቶ ሚሊዮን ዶላር እርዳታ እንደሚያስቀሩ ገልጸው ነበር። ዘገባው የቢቢሲ ነው። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራር ጥን ወደ እናንተ ያቀረብናቸው አዳዲስ እና ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስከንመለስ የሶሎዳ ሚዲያ ቤተሰብ በመሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ ሀገራችን።